ላይጉና እኔ ማለት ከዚህ በፊት የእኔ ወጥ ነግሬያቸዋለሁ። መግባት የፈለኩኝ የማያሰቡኝ ነበር። እንደዚህ ገስት እየላኩ ሲቀመጥ እኔ ማለት ነበር የፈለኩት። ይግቡና መጫወት ይችላሉ። አስተያየት ካላቸው መናገር ይችላሉ። የሁሉም ቤት ይሄ የሁላችሁም ቤት ነው። አንዴ

አዳሪሽ፣ እንዴት ነበረ? ኢትዮጵያ ተባታ ሊሆን ነገር ማይገባ ሰዎች ነገር የሀገር ደደቦች አንዳዛሉ። አዲስ የሆኑ ሆኖ አዲስ ያወራል፣ እዚህም ሆኖ አዲስ ያወራል። አንድ ነገር አውልቶ ሄዳል። ግሩፕ ገብቶ የሆነ ነገር አውልቶ ይወራል። እንደዚህ አይነት አመሳሳይ ሰዎች

አትከተላቸው። ምክንያቱም ምን እንደሆነ የተቀላቸው ሚሚ ጠቅታለት ቅድም ማለት ነው ገላሚጋ ሊሰኒጋ እንደዛም ቃልዬ ቃልዬ የሚባል ሁለት ቃል ኪዳን የሚል አለ። የብሩኬና የአሂንቱ የምቤት ሲል ያደረጉት አለና ቃል ኪዳን እነሱ ጋር ነው፣ ትክክለኛ ኦድንስ ያለው ሌሎቹም ደግሞ ከዛ የበለጠ ቪዲዮ የሚሰሩ ብዙ ልጆች አሉ። እናንተ አታደርጉ እንትን አትከታተሉ። እንደዚህ አይነት ነገራቶች እኛ አሁን እናቃቸዋለን። እዚህ የታች ከኛ ጋራ የሚዘልቁት ልጆች እየዘልቁ እዚህ ጋር የደረሱ ልጆች እናቃለን። የታች የሆኑ ማለት ነው ቼክስ አናደርገው፣ ወይም ደግሞ እዚህ ጋር እዛ ጋር ወዲያው ነው፣ እኛ ጋር አናስገባም። ምሳሌ ልንገርሽ፣ እዚህ ጋር ከኛ ኮሜንታሪ የሆኑት ቤት ላይ ከኛ ጋር

በጣም ደግሞ አይጽፉም። አልሐምድላ ብላ የጻፈች የህፃን ልጅ ያደረገች አለች፣ እታች ማለት ነው። የህፃን ልጅ አድርገች እኛ ስንከፍ ከእኛ ጋር ነው የሚሆኑት። እኔ በጣም ነው የሚያሳዝን። ለምን እንደ እንደገና ደግሞ አስቴል የምትባል ሻርቢያ ያሰረች ልጅም አለች። እናንተ ያሰቡም አሁን እኛ አስቴል አለች። አሁንም እታች አስቴል የምትባል ቀይ ሻርቢያ ያሰርሹ ማለት ነው። እና ቀይ ቀይ እስክርቢ አስረኞቹ ብዙ ልጆች ሁላችሁም ያውቃሉኝ። ለእነሱ አይደለም አዲስ ሰብ የመጡት ናቸው ናቸውእንዴናቸውተጫወቱ አስተያየት መስጠት ትችላላችሁ። እግዚአብሔር ይመስገን። እንዴት አደራችሁ? ሰላም ብለናልሰላም ረመቱላ በረካቱ እንዴት ዋላችሁ? ከላይም ከታችም ኦብሴ ማብሮክ ቀይረሻል።

አልፈልግም እኔ። ጨሩዬን ጨሩዬን አምጡልኝ። ጨሩዬ ጨሩዬ ስሜኝ ናና ስሜኝ አንቺ

ማን ነው ከታች ይገድል? እናንተ ነው ግቡ። ማን ነው ይወጣ? እንትና ናት። ከኛ መኖር ከተባለ እናንተ፣ ዛሬ እኛ ቤት ድግስ አለ እኮ እናንተ። ዛሬ እኛ ቤት ድግስ አለ። አዎ፣ ማታ። አዎ ሚሚኮ ዶሮ ወጥ እሰራለሁ ብላ ነበር ትላንትና። ሰውናት ወድም ለራሷ ብቻ ነው። ወይኔ ጉዴ ይፈላል። እኔ ሳስበው ጉን አርግዛለች መሰለኝ። ምንድነው? ዶሮ ዶሮ ቆጮ ቆጮ የምትለው ሲሙኝማ ማታ ማለት ነው እንቅልፍ ያ ሰው ከደከለ ሰው ይመጣሳት ስንት ሰዓት ነው እዚህ ቤት ማታ እሺ

በኢትዮጵያ ሰባት ሰዓት ማለት ነው። አሁን እናቴ ወይ እኔን ለምንድነው? እኔ እዛ ላይ ቁጭ ብዬ ማለት ነው ስልኬን እዛ ላይ አርጌ ተኛው ጠዋ ሲነሳ አላርሞ አይጨው እኔ ተኝቼ ሲነሳ ሰባት ሰዓት ልጆቹ መድረሳ አለዱ ምንድነው እናንተ